ሰላም ሰላም እንዴት አላችሁ አድማጮቻችን? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ። በእለተ ዓርብ ወደ እናንተ የሚደርሱ ስፖርታዊ ጉዳዮቻችን ከዚህ እንደሚከተለው ማስደምጣችንን አዱ ብለን የምንጀምር ነው። የሚሆነው ማንቸስተር ዩናይትድ ተጫዋች ማስፈረሙን ይፋ አድርጓል። ተቀዳሚ የነበረው የማትያስ ኩና ዝውውር ነው እና ይህ ብራዚላዊ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ መቀላቀሉም ይፋ ተደርጓል። ብራዚላዊ ተጫዋች እንግዲህ ማንቸስተር ዩናይትድን በይፋ በተቀላቀለበት ወቅት እንግዲህ አስተያየቱንም ሰጥቷል። በሰጡ አስተያየት ምንድን ነው ያለው? የማንቸስተር ዩናይትድ የእግር ክለብ ታሪኩን ዝናውን፣ ምኑንም ነገሮች ጥንቅቅ አድርጌ ያውቃሉ። ይህንን ቀይ ማሊያ ለብሼ እንግዲህ ህልሜን አሳክቻለሁ። ቀዩ ማሊያ የመለበሱነት ለመናገር ህልሜ ነበረ። በዚህም እንግዲህ የማንቸስተር ዩናይትድ ተጫዋች ሙኝ አለው የልጅነት ክለቤ እንደነበረ ማንቸስተር ዩናይትድ ሁሉም ያውቀዋል ብሏል። በእርግጥ ተጫዋቹ ከዚህ በፊት በሰጣቸው አስተቶች መለስ ብላችሁ ከተመለከታችሁት የማንቸስተር ዩናይትድ እግር ኳስ ክለብ ደጋፊ እንደነበረ በተደጋጋሚ ጊዜ ይናገር ነበር እና አሁን ላይ ይህንን ክለብ ወደ ቀድሞ ዝና ወደ ቀድሞ ታሪኩ ለመመለስና በደጋፊዎች ልብ ውስጥ ሰሜን አጽፎ ለማለፍ እንግዲህ ጥሩ ጊዜ ላይ ነው መገኘው ብዬ አስባለሁና ወደ ቀድሞ ገናናነቱና ወደ ቀድሞ ክብሩ እንግዲህ ማንቸስተር ዩናይትድን መመለስ ፈልጋለሁ ብሏል። ለቀጣዩ የውድድር ዓመት እንግዲህ የቅድመ ውድድር ዝግጅቴንም እስክጀምርና የቡድን አጋሮችን እስክትዋውቃቸው እጅግ በጣም የጓጓሁበት ጊዜ ላይ ነው የምገኘው። እንደ ቡድን ማንቸስተር ዩናይትድ የዓለማችን ምርጥ ከሚባሉ ቡድኖች መካከል አንደኛው ቡድን ነው ሲል እንግዲህ ማቲያስ ኩናስ ቴቶ የሰጠበትም ጉዳይ አለ። እርግጥ ነው ማንቸስተር ዩናይትድ በነገራችን ላይ አሁንም ቢሆን ውጤት ማሽቆልቆሎች ሊኖሩ ይችላሉ። አንዳንድ እንደ ምናልባት እንደ ወጣ ገባ የሚውሉ ጉዳዮችን ልትመለከቱ ትችላላችሁ። ግን ደግሞ የዓለማችን ምርጥ ከሚባሉ ክለቦች መካከል ማንቸስተር ዩናይትድ ቀዳሚው ክለብ ነው ሲባል ምንም ጥያቄ የለውም፣ ሚዛን የሚደፋ ጉዳይ ነው። ለመሰላቸው ለምሳሌ በቅርብ ጊዜ እንደው ቱጃሮችን ይፋ ሲደረጉት ቱጃር ክለቦች ማለት ነው ማንቸስተር ዩናይትድ ቢሸጥ በዓለማችን ላይ ፎርብስ ነው ይን ዜና ይዞት የወጣ በነግራችን ላይና ሁለተኛ ውዱ ክለብ ይሆናል ተባለ። ሪያል ማድሪድን ተከትሎ ማንቸስተር ዩናይትድ ሁለተኛ ውዱ ክለብ ይሆናል ሲባል ምን ማለት ነው ማንቸስተር ዩናይትድ በፕሪሚየር ሊጉ ይሄ ከወራጅ ቀጠና ዞኑ በብዙ መልኩ ሳይርቅ ያጠናቀቀ ቡድን በአውሮፓ ቻምፒየንስ ሊግ የማይሳተፍ በአውሮፓ ሊግ በፍጻሜ ጨዋታ የተሸነፈ ቡድን፣ ከዚህ በፊት ማንቸስተር ዩናይትድን የሚታወቀው በአሸናፊነት ባህሉ፣ በስኬታማነቱ የዋንጫ ባለቤት በመሆንም ጭምር ሲታወቅ የነበረ ቡድን አሁን ላይ ግን እነዛ ነገሮች ሁሉም ነገር ሆድና ጀርባ በሆነበት ጊዜ ማቲያስ ኩና ማንቸስተር ዩናይትድ መምረጡ ሌሎች ተጫዋቾችን ቡድኑን መምረጣቸው እንግዲህ በሮበን አሞሪም የሚመራው የማንቸስተር ዩናይትድ የኮችንግ ስታፍ አባላት ምን አይነት እቅድ እንዳቀደ ምን አይነት ረዥም ርቀቶችን ለመጓዝ እንዳሰበ በደንብ የሚያሳይ ጉዳይ እንደሆነም ይታወቃል። ና ከዚህ ጋር ተያይዘው እንግዲህ ማቲያስ ኩና ፊርማውን ካስቀመጠ በኋላ ይህንን ክለብ ወደ ቀድሞ ገናናነቱ እመልሳለሁኝ ሲል ሀሳቡንም ሰጥቷል። የኬቨን ደብሮይን ጉዳይ እስኪ እንመልከት። አድማጮች ደብሮይን ናፖሊን በይፋም ተቀላቅሏል። እንግዲህ ይህ እጅግ ታዊ የሚባሉ እንቅስቃሴዎችን በማሳየት የማይታማው ኬቨን ደብሮይን አሁን ላይ እንግዲህ መዳረሻውን ወደ ኔፕልስ አድርጓል። የ33 ዓመቱ ተጫዋች በናፖሊ ቤት እንግዲህ ምናልባት አሁን እንግዲህ ኮንትራቱን ከፈረመ በኋላ የሁለት ዓመት ኮንትራትን ፈርመዋል። ከዛ እንደገና ደግሞ የአንድ ዓመት ኮንትራት የማራዘም መብትም አለው። ያ ማለት እንግዲህ እስከ 36 ዓመቱ በናፖሊ ቤት መቆየት የሚችልበት አጋጣሚ አለ። ማንቸስተር ሲቲ ከ10 ዓመታት በኋላ ነው እንግዲህ ኬቨን ደብሮይንን ከቡድኑ መቀነስ የቻለው እና በነፃ ዝውውር ነው ደብሮይን ቡድን ያገኙት። እርግጥ ነው ኬቨን ደብሮይን በነጻ ዞጉር ማግኘታቸው ለናፖሊ እግር ኳስ ቡድን በዚህ ውድድር ዓመት የስኮሌቶ ሻምፒዮን ነው። በዚህም እንግዲህ ብዙ ነገሮችን ልናነሳ እንችላለን፣ ብዙ ነገሮችን ማለት እንችላለን። አለ ኬቨን ደብሮይን በማንቸስተር ሲቲ ቤት ከ በተለይ ኮልፍስበርግ ካስፈረሙት በኋላ የነበሩት እንቅስቃሴ ሲያሳያቸው የነበሩት የሜዳ ላይ ተጋድሎ ለማንቸስተር ሲቲ የፕሪሚየር ሊግ የሻምፒዮንነት የዘውድ አክሊሉን አናታቸው ላይ እንዳደረጉ በማድረግ ከዛም አለፈ ሲል ደግሞ ቡድኑ እንደ ቡድን እንደው ተፈሪ እንዲሆን ጥሩ እንቅስቃሴዎችን እንዲያደርግ የተቻላቸውን ካደረጉ ተጫዋቾች መካከል አንደኛው ነው። ነገር ግን የተቻላቸውን ብቻ ብየ ውድ አድማጮች ማሳነስ አልፈልግም። ከአቅማቸው በላይ ከሰሩ ከአቅማቸው በላይ እንቅስቃሴዎችን ካደረጉ የማንቸስተር ሲቲ ተጫዋቾች መካከል ኬቨን ደብሮይን ከቀዳሚዎቹም ቀዳሚ ነው። በጣም የሚያስደንቅ ፐርፎርማንስን የሚያሳይ እጅግ በጣም የሚያስገርምን የሜዳ ላይ ተጋድሎዎችን የሚከውል ኬቨን እንደ ቡድን ብቻ ሳይሆን ግለሰብ መለስ ብላችሁ ብትመለከቱት ለማንቸስተር ሲቲ ያደረገው እንቅስቃሴ በሚያስደንቅ ብሎም በሚያስገርም መልኩ ገናና የሚባል ቡድን እንዲሆን ማንቸስተር ሲቲ ቡድኑ በተለይ ከፊት ላይ ስትመለከቱት አይ ኬቨን ደብሮኝ ሲኖር እና ኬቨን ደብሮኝ ሳይኖር እጅግ በጣም የተለያየ እና ፍርክስክስ ያለ ቡድንም ሲሆን የነበረበት አጋጣሚ ነበር። ባለፈው ውድድር ዓመት ስቲል የነ ኤርሊንግ ብሮታላንድ እንቅስቃሴ በልጁ ላይ የተመሰረተ እስኪሆን ድረስ በደንብ ተመልክተነዋል። ከዚህ ከዚህ አንጻር ናፖሊ በቀጣይ የውድድር ዓመት ይጠቀማል፣ ምንም ጥያቄ የለውም። በትልቁ ይጠቀማል። ነገር ግን ከናፖሊ ጥቅምም ጎን ለጎን ደግሞ በማንቸስተር ሲቲ ቤት ለምንድን ነው ኮንትራቱንም ያላራዘመው? ይሄ ልጅ በማንቸስተር ሲቲ ቤት የነበረውን ኮንትራት አላራዘመም። ካለባቸው ጉዳዮች መካከል በዋነኛነት ቀደም ብሎ የሚነሳ ጉዳይ አለ። ይህም ጉዳይ ምንድን ነው? ማንቸስተር ሲቲ ለተጫዋቹ የሰጠው ኮንትራት ነው። ለተጫዋቹ የአንድ አመትና ሁለት አመት ኮንትራት የአንድ አመት ኮንትራት እንግዲህ ካራዘም ማለት 34 አመት ላይ ፈላጊ በምታጣበት ጊዜ ራስን ከእግር ኳሶ የታገላለህ ካልሆነ ክለቡን ትለቃለህ፣ ነው የሚመስለው አይደለ? ይህንን ስትመለከቱት ምን ሊፈጥር ይችላል? ለክለቡ ምን ሊፈጥር ይችላል? ለተጫዋቹ ናፖሊንን ልጅ ሲያስፈርመው ግን ብዙ ነገሮች አሉ። የቤልጅማዊ ተጫዋችን ሲያስፈርም ለሶስት ዓመታት ማለት እንግዲህ እስከ 36 ዓመት ነው። ከዛ በኋላ በቀጥታ ጫማውን መስቀል የሚችልበት አጋጣሚ አለ። የእንግሊዝ ፕሪሚየር ሊግ የስድስት ጊዜ ሻምፒዮን ነው። ከዛም ማለፍ ሲል ደግሞ የአውሮፓ ቻምፒየንስ ሊግ የዋንጫ ባለቤት ነው። የዋንጫ ልምድ ምን እንደሆነ በደንብ ጥንቅቅ አድርጎ የሚያቅ ከዛም ማለፍ ሲል ደግሞ ቡርነን እንዴት መምራት እንዳለበት፣ እንደዚሁም አሁንም በተደጋጋሚ ማንሳት እንደሚቻለው ጥንቅቅ አርጎ የሚያቅ ዳጉዱን የጨረሰ አይነት ተጫዋች ነው። በነገራችን ላይ ኬቨን ደብሮን ኬሪሮቹን መለስ ብላችሁ ስትመለከቱት ለዛ ማሳያ ናቸው እና አሁን ላይ እንግዲህ የናፖሊ ተጫዋች መሆኑም ይፋ የተደረገበትም አጋጣሚ አለ በእርግጥ ማንቸስተር ሲቲ እሱን ካጣ በኋላ በጣም ብዙ ዝውውሮችን እየፈጸመ ነው የሚገኘው በጣም በርካታ ተጫዋቾች ወደ ቡድን ስብስቡ እየቀላቀለ ነው የሚገኘው በዚህ የዝውውር መስኮት እንደ ማንቸስተር ሲቲ የነቀት ሳትፎን እያደረገ የሚገኝ ቡድን የለም አሁን ደግሞ ወደ ወጣት ተጫዋቾች ዝውውርም ፊቱን አዙሯል እንግዲህ ማንቸስተር ሲቲ አሁን ማንቸስተር ሲቲ የኖርዌይ ብሔራዊ ቡድን ወጣት አማካኝ የሆነውን የፖንን ዝውውር እንግዲህ ከሮዘንበርግ ለማስፈረም ከስምምነት መድረሳቸው የተገለጸ ነው የሚገኘው በነገራችን ላይ ይህ ተጫዋች በክረምቱ እንግዲህ ማንቸስተር ዩናይትድን ወይም ደግሞ አርሰናልን ይቀላቀላል ተብሎ በብዙ መልኩ ሲጠበቅ ነበር የሴቨሪን የፖን ዝውውር ወደ 125 ሚሊዮን ፓውንድ አካባቢ ማንቸስተር ሲቲ ለተጫዋቹ እናት ክለብ ለመክፈልም ዝግጁ ነው ተብሏል በሮዘንበርግ የነበረው የሶስት ዓመት ቆይታ እንግዲህ ሰባ ጨዋታዎችን አድርጎ 14 ጎሎችን አስቆጥሮ 11 ለጎሎን ኳሶችን አመቻችቶ አቀብሏል በእርግጥ 25 የጎል አስተዋጽኦችን በሰባ ጨዋታ ማድረግ ትልቅ የሚባል ቁጥር ነው። ነገር ግን የ18 ዓመት ተጫዋች ነው። ይህንን የ18 ዓመት ተጫዋች እንግዲህ ማንቸስተር ሲቲ ከፍተኛ የሚባል ክፍያዎችን ከፍሎ ወደ ቡድን ስብስቡ እንግዲህ መቀላቀል በሚችልበት ጉዳይ ዝግጁ ነው የሚሉ ሀሳቦች ተነስተዋል። የመድፈኞቹ የተከላካይ መስመር ሰላፊ ተጫዋች ጋብርኤል ማጋሪሽ ስለ ሮድሪጎ አንዳ ስቴትን ሰጥቷል። እንግዲህ ሮድሪጎ እጅግ በጣም የሚያስደንቅ ብሎም የማይታመን ተጫዋች ነው። ቡድኑ እንደ ቡድን እንግዲህ ምናልባትም ከፍተኛ ደረጃ ላይ እንዲደርስ ካገዙ ማለትም ሪያል ማድሪድ ማለት ነው ተጫዋች መካከል አንደኛው ተጫዋች ነው። ስለ ብቃቱ እንግዲህ ምናልባትም ለማንም መመስከር መናገር የሚያስፈልግ አይመስለኝም፣ ግን መናገር ካለብኝ ደግሞ ለአርሰናል ስፖርቲንግ ዳይሬክተር ነግሬዋለውኝ ብሏል። በአርሰናል ቤት እንግዲህ በተለይ ጋብሪኤል እንደተነገረው ከሆነ ሮድሪጎን ብመለከተው እጅግ በጣም ደስ ይለኛል፣ ወይም ደግሞ ስኬታማ የሚባል ጊዜ ለማሳለፍ እንደ ሮድሪጎ አይነት ጣጣቸውን ይሄ ጣጣቸውን ጉዳቸውን ሁሉ ጭርስርስ ያደረጉ ተጫዋቾች ያስፈልጉናል የሚል ሀሳብን ሰጥቷል። እና መለስ ብዬ እንግዲህ የአርሰናልን ዜናዎችን በማጠናቀርበት ጊዜ ክለብ አድማጮች አንድ የሰማው ዜና አለ ለቪክተር ዮኬሪሽ አርሰናል የ60 ሚሊዮን ዩሮ እና እየታየ የሚጨመር የ10 ሚሊዮን ዩሮ ገንዘቦችን አቅርበዋል፣ የሚል እና የስፖርቲንግ ሊዝበን እግር ኳስ ክለብ የበላይ ጠባቂዎች ግን ምናልባት በዚህ ጉዳይ ላይ በጣም ብዙ ድንፋታዎችን እየደነፉ ይገኛሉ ማለት ይቻላል። ምናልባት ቃሉ ሊገልጸው ይችላል። ሪካርዶ ፖርቹጋል ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል ለቪክተር ዮኬሪሽ 55 ሚሊዮን ዩሮና እየታየ የሚጨመር ወደ 10 ሚሊዮን ዩሮ ደግሞ ይዞ ብቅ ብሏል ይላል። ግን ቪክተር ዮኬሬሽ ትናንትና ምናለው፣ ውድ አድማጮች አንድ የሰጠው አስተያየት ነበረ። በአሁኑ ጊዜ ብዙ ንግግሮች አሉ። አብዛኞቹ ነገሮች ግን የተሳሳቱ ናቸው። ሁሉንም ነገር ከትክክለኛ ምንጭ ከትክክለኛ ሰው ተሰሙት አላቸው። በቅርቡ የሚል ሀሳብን እንግዲህ ተጫዋቹ በማህበራዊ ሚዲያው ላይ አጋርተዋል። እናም ሶሻል ሚዲያ ላይ እየተዘዋወሩ የሚገኙ ወሬዎችም እውነት አይላቸውም የሚል ሀሳብን ሰጥቷል። የትኛው ነው እውነታ የሌለው? ቪክተር ዩኬሪሽ ከስፖርቲንግ እግር ኳስ ክለብ የበላይ ጠባቂዎች ጋር ግጭት ውስጥ መግባቱ ወይስ ደግሞ ወደ አርሰናል ሊያደርገው የሚችለው ዝውውር አሁን ላይ ተፋጥኗል? አርሰናል ገንዘብ አቅርቧል የሚለው በእርግጥ ማንቸስተር ዩናይትድ ገንዘብ እንዳቀረበ እናቃለን፣ ይታመናል። ሁሉም ሰው የሚያውቀው ጉዳይ ነው። የመጀመሪያ ዙር ጥያቄያቸውን ውድቅ እንዳደረጉ ይታወቃል፣ የማንቸስተሩ ራይትድ። እና ከዛ ውጭ ግን ይህንን አጥቂ ለማግኘት በሚደረጉ እንቅስቃሴዎች አሁንም በርካታ ውጣ ውረዶችም እንደሚጠብቋቸው ይታወቃል። እናም የስፖርቲንግ ሊዝበን እግር ኳስ ክለብ የበላይ ጠባቂዎችም ይህንን ጉዳይ በተመለከተ እንግዲህ ከአርሰናል፣ ከማንቸስተር ራይትድ ጋር ንግግሮችን ማድረግ ይፈልጋሉ። ነገሮች በተቃራኒ አቅጣጫ እንዳይጓዙ ይፈራል። ተጫዋቹ ከዚህ በኋላ ለስፖርቲንግ ሊዝበን አልጫወትም ብሎ ነግሯቸዋል። ነገር ግን በስፖርቲንግ እና በቪክተር ዩክሬሽ መካከል የተፈጠረው ነገር ሲመለከቱት ተጫዋቹ ባለፈው ክረምት የመልቀቅ እድል እንደዚሁም በጣም በከፍተኛ ደረጃ ነበሩ። አለ እንዲቆይና በቀጣይ የውድድር ዓመት እንግዲህ ነገሮች እንደሚመቻችሉለት የስፖርቲንግ እግር ኳስ ቡድን የበላይ ጠባቂዎችም ቃል ይገቡለታል። ነገር ግን ቪክተር ዩክሬሽ በውሉ ውስጥ ወደ 100 ሚሊዮን ይሮ አካባቢ ውል ማፍረሻ እንዳለውም ነው መረጃዎች የሚያመላከቱት እና 65 ሚሊዮን ይሮ አካባቢዎችን ከቀረበላቸው እንደሚለቁት ቃል ገቡለት እና ከዛ በኋላ እንግዲህ ጥሩ አቋምን ስላሳይ ሀሳባቸውን ቀየሩ። የስፖርት እንግሊዝበን እግር ኳስ ክለብ የበላይ ጠባቂዎች ለተጫዋቹ ከፍተኛ ገንዘብ መጠየቃቸው ደግሞ ለተጫዋቹ ምቾት አልሰጡም። የተጫዋቹ ፈላጊ ማንቸስተር ዩናይትድና አርሰናል እንደዚሁም ከዝውውሩ ፈገግ እንዲሉ እንዲሁም ምን ያክል እንደ እውነታ ናቸው የሚለውን እንትሆ እና ለምሳሌ ያክል ትናንትና ስፖርቲንግ ሊዝበን ይህንን ዜና ባሰሙበት አጋጣሚ ማንቸስተር ዩናይትድ አይኑን እንግዲህ ወደ ሌላ አጥቂ ጣል አድርጓል። ከዚህ በፊትም እንደምታውቁት ከበርካታ አጥቂዎች ከሁጎይ ኪቴክ ጋርም በተደጋጋሚ ስሙ ይገናኝ ነበር። አርሰናልም ቢሆን የቤንጃሚን ሴስኮ ፈላጊ ቡድን እንደሆነ ይታውቃል እና ቪክቶር ጊዮከሬሽ ሜዳ ላይ ላለመቅረት ጥረቶችን እያደረገ ነው የሚገኘው። የስፖርቲንግ ሊዝበኑ ዳይሬክተር እንግዲህ ወይም ፕሬዚዳንት ደግሞ ፍሬድሪኮ ቫራንዳስ አንድ አስተያየትን ሰጥተዋል። ለቪክተር ዮኬሬሽ 60 ሚሊዮን ዩሮ እና 10 ሚሊዮን ዩሮ የሚጨመር አድኦን ማለት ነው ቢቀርብልን እንኳ ውድቅ እናደረገዋለን ብሏል። 70 ሚሊዮን ዩሮ ቢቀርብላቸው ማለት ነው። ስለዚህ ከዚህ በላይ ከፍተኛ የሚባሉ ገንዘቦችን ይፈልጋሉ ማለት ነው። መረጃዎች እንደሚያሳዩት ከሆነ እንግዲህ ካሁን ላይ የአርሰናል እግር ኳስ ቡድን ቤንጃሚን ሴስኮን በዋነኛነት ፈላጊ እንደሆነ ይታወቃል። የቪክተር ዮኬሬሽ ጉዳይ ግን በአጣቆየኝ አይነት ተጫዋች እንደሆነ ለአር ለማንቸስተር ዩናይትድ ግን የመጀመሪያ ተመራጭ አጥቂ እንደሆነ ነው መረጃዎችም የሚያመላክቱትና ቤንጃሚን ሴስኮ ከሳውዲ የቀረበለትን ጥያቄ ውድቅ ማድረጉ ደግሞ ለአርሰናል ጥሩ ዜና ነው እውነት ለመናገር ነገር ግን ማንቸስተር ዩናይትድ አሁንም ቢሆን የቪክተር ዩክሬሽን ፊርማ ማግኘት ማጠናቀቅ የማይችል ከሆነ ለክለቡም እንደ ችግር ይነሳል። ሌላኛው መረጃችን በአርሰናል የዝውውር ኢላማ ውስጥ የነበረው እንግዲህ ሎሮይ ሳኔ ነው። እንደ ፍሎሪያን ፕለተንበርግ ዘገባ ከሆነ ሎሮይ ሳኔ ወደ ጋላትሳራይ እንግዲህ ከማምራቱ የተረጋገጠው ይሄ ፈላጊ የሚባሉ ክለቦቹ ገፍተው ስላልሄዱ እንደሆነም ተገልጿል። እንግዲህ ከአርሰናል ለሳኔ ያቀረበው የመጀመሪያ ጥያቄ አሻሽሎ ለማቅረብ እንግዲህ ፈቃደኛ እንዳልነበርና ፍላጎት እንደሌላቸውምና በዚህ ዝውውር ላይ እንዳልገፉበትም መረጃዎችም ያመላክታሉና የሳኔ ወኪሎች አርሰናል ያቀረበው ጥያቄ ያሻሽል እንደሆነ ለማየት ወስነው ነበር ነገር ግን ያንን ባለማድረጋቸው ተጫዋቹ አሁን ላይ መዳረሻውን ያደረገው እንግዲህ ወደ ቱርክ አደረገና የጋላት ሰራይ እግር ኳስ ቡድንን የተቀላቀለበትን ሂደትም እንደዚሁም ተመልክተናል። ዲማርዚዮ ደግሞ በአሌክሳንደር ዚንቼንኮና በኤሲ ሚላን መካከል እየተደረጉ ስለሚገኙ ንግግሮችም ይፋ አድርጓል። ተጫዋቹን እንግዲህ ለማስፈረም ኤሲ ሚላን የዚንቼንኮን ጉዳይ በዋነኛነትም አበክረው እየሰሩ ይገኛሉ፣ ወይም ደግሞ እየተመለከቱት ይገኛሉ የሚል መረጃን አጋርቷል። እንደ ቡድን እንግዲህ በተለይ በማንቸስተር ሲቲ ቤት ሻይን አድርጓል። በአርሰናል ቤት እዚገባ የሚባል እንቅስቃሴን ማሳየት ባይችልም እንኳን አሌክሳንደር ዚንቼንኮ አሁን ደግሞ ወደ ጣሊያን ተጉዞ የኤሲ ሚላን እግር ኳስ ቡድንን በዋነኛነት ሊቀላቀል የሚ ችልበት አጋጣሚ እንዳለም ተገልጿል። ስለ ማርቲን ዙቤሜንዲ ልንገራቸው እስኪወዳ አድማጮች በጣም በርካታ የአርሰናል ደጋፊዎች ከዚህ ጉዳይ ጋር በተገናኘ ጭንቀት ውስጥ እንደገቡ ይታወቃል። ና ማርቲን ዙቤሜንዲ ይሄ የስፔን ብሔራዊ ቡድን የአማካይ መስመር ሰላፊ ተጫዋች እንግዲህ ወደ አርሰናል መጥቶ ፊርማውን ለማድረግ የጥቂት ቀናት እድሜ ብቻ እንደቀረው እና በዝውውር ላይ ምንም አይነት የተፈጠሩ ክሎች እንደሌሉ ነፋብሪዚዮም ጭምር ያጋሩበትን ጉዳይ የተመለከትኩ ነው የምገኘው በእርግጥ አሁን ላይ እንግዲህ ተጫዋቹ ምንድነው እስካሁን ድረስ ዝውውሩ ለማጠናቀቅ የወሰደበት በሚል ወጣቶችም ምሬት አይነት ሀሳቦቻቸውን እየሰጡ እየተመለከተ እንገኛለን። ግን ደግሞ የአርሰናል እግር ኳስ ቡድን አሁን ላይ እንግዲህ በቀጣዮቹ ጊዜያቶች እንግዲህ የተጫዋቹን ዝውውር ይፋ ለማድረግ እንዳቀሉ እና ከዛም ማለፈሴን እንግዲህ ቡድኑን እንደ ቡድን ጠንካራ የሚባል ቡድን ለመገንባት የተጫዋቹን ፊርማ ለማግኘት እንግዲህ ሚካኤል አርቴታ ተቀዳሚ ተቀዳሚ መዳረሻው ወይም ደግሞ ተቀዳሚ የተጫዋቹ መዳረሻ ወደ ኤምሬትስ እንደሆነ አምኗል የሚሉ መረጃዎችን ተመልክቻለሁ። ይህንም እንግዲህ በዝውውሩ ላይ ሪያል ማድሪድ ፈላጊ ሆኖ እንኳ ቢመ ይህንን የነን ዝውውር የማስተጓጎል እና የማስቀረት እድሉ እጅግ በጣም አነስተኛ ነው የሚሆነው ሪያል ማድሪድ። እና በዚህም እንግዲህ በርካቶችም ሀሳቦቻቸውን ይሰጡ ሪያል ማድሪድ ተጫዋቹን ያን ያክል ገፍቶ የሄደበት ጉዳይ የለም። ነገር ግን ከተጫዋቹ ጋር በተገናኘ ለቃ አስቀድሞ ለሚካኤል አርቲታ ቡድን ቃሉን ሰጥቶ ስለነበረ ከዛ በኋላ የሚመጡ የዝውውር እንቅስቃሴዎችም እንግዲህ ለተጫዋቹ ያን ያክል ልዩነትን የሚፈጥሩ ወይም የሚያስቸግሩ እንዳልሆኑ ነበር አይደል ለመረጃዎችም ሲያመላክቱ የነበረው። ከዛ በኋላ እንግዲህ ከእጅግ በጣም በርካታ መገናኛ ብዙሃን ድርጅቶችም ይህንን ጉዳይ ወደ አርሰናል የተጠናቀቀ ዝውውር ነው እያሉ ሲዘግቡት፣ እንደዚሁም ደግሞ ሲያነሱት እንደነበር ይታወቃል። ለማንኛውም እንግዲህ ውድ አድማጮቻችን እኛም የመጨረሻ ጉዳያችን አድርገን ወደ እናንተ እናረሳው።